ሰላም አሌኩም ወራህመቱላሂ ወበረካቱሁ። ውድ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ከኛ ጋር አልሐምዱሊላህ። አሁን እንግዲህ ትናንት ያወቃው ስለዚህ ጥያ ቀጠንኩኝ ነው። እንደምታውም መጀመሪያ ላይ ውሃ ሳጨምሩ ሙቱስ ማለት ነው። ዴስ ዴስ ሙቱስ። በኋላ ላይ ውሃ ሳጨምሩ የማጓጓል እንትን የለውም ቶሎ ይፈርጣል ማለት ነው። እንደዚህ ከመታችሁ በኋላ ነው ማለት ነው፣ ውድ ቤተሰቦች የፈላውን ውሃ መጨመር ማለት ነው። እንግዲህ የእናንተ ውሃ ሙቅ ፍላቱን በጣም ሲንዘገዘግ ምታደርግ ትችላላችሁ። ሲንዘገዘግም እኔ ግን ትንሽ ቀዝቃዛ እበርዘዋለሁ ማለት ነው። ብስሚላ አሁን እንደነገርኳችሁ ትንሽ በርዥዋለሁ። አሁን እንዲያርገና እንጨቱ ንጽሕናን የጠበቀ የሆኑ ግቤ ቤተሰቦቼ እንጀራውን እንደያርባችሁ እና ደግሞ የእንጀራውን ፌስታል ስታጥቡ አንዳንዴ በዝናብ ውሃ እንዳታጥቡ፣ ምክንያቱም እንጀራ ያሻክታል የዝናብ ውሃ ማለት ነው ስለሚያሻክት በሱ እንዲያተጣቀሙ በዝናብ ውሃ፣ በንጹህ ውሃ፣ በሚመጠጣ ውሃ ብትጥቡት ተመረጠ ነው። የእንጀራ ፌስታኑ ማለት ነው። ምክንያቱም ከተማ ስትኖሩ ለእንጨቱም፣ ለማብራትም፣ ለሁሉም ስትሉ ሁሌ ስለማጋግሩ ቢያንስ የምንጋግረው በስድስት ቀንም ሊሆን ይችላል፣ በሰባት ቀንም እንዲሁም በአምስት ቀን

አንድ ደግሞ ስጋግረው ስልፈው ይህን እንጀራ አሳያቸዋለሁ። እስከ መጨረሻው ድረስ ተከታተሉኝ። ደህና ቆዩ ውድ ቤተሰቦች እንሻላ በኋላ ላይ እንገናኛለን። ሰቦች እንጀራ እያስፋ አሳያቸዋለሁ ማለት ነው። በነገራችን ላይ ራሴ ካሜራው ልጅንም የምቀርጸው ሰይል ለመስሬ ነው ምጋግረው ውድ ቤተሰቦች እንግዲህ ትናንት ያቦካት እንጀራ ነው። በነገራችን ላይ ዳመና ሲሆን ብርድ ሲሆን በደንብ አይቦካም ማለት ነው። እስከ ዛሬ ግን ቀጥሎ ሆነ በደንብ ነበር የሚቦካው። እና ይሄን ይመስላል እስኪ ውድ ቤተሰቦች አስተያየታችሁን እንድትለግሱኝ ማለት ነው። ውድ ቤተሰብ እናንሻለን ደግሞ ሲወጣ እና ውድ ቤተሰቦቼ እየጋገርኩ ነው፣ እንደምታውቁት እስኪ ውለኝ። ማሻአላህ ተባረካላህ። ውድ ቤተሰቦቼ እንደነገርኳችሁ ያው እኔ እንትኑ ደቄቱ ስታቦኩት እንደነገርኳችሁ እሺውት ከዛ እንደ ፍላጎታችሁ ነው ያው የቤተሰብ ምናምንት ይለዋል። ግን በቃ በደንብ አድርጋችሁ እሽት ታረጋችሁት እንደዚህ ያምራ ማለት ነው። በነገራችን ላይ የኔ በጣም አልቦካም። ያው ትናንትና ነው ብያቸዋለሁ። በዛ ላይ ደግሞ ዝናብም ስለሆነ በጣም ብርድ ነበረ እና ይሄን ይመስላል ማለት ነው። ውድ ቤተሰቦች እንሻ አላህ እስከ መጨረሻው ድረስ ተከታተሉኝ። እና ይሄን ይመስላል እንግዲህ ችንጀራው ያው ጤፍ ነው እንደነገርኳችሁ። ግን ጤፍ ሲሆን ደግሞ ቡካት በደንብ ይላል ማለት ነው። እና እንደዚህ ይሄን ይመስላል። ውድ ቤተሰቦቼ እንደነገርኳችሁ፣ እኔ አሁን ቡካት ነው እንጂ የሚያንሰው ሌላ ነገር ምንም ነገር የሚያንሰው ነገር የለም ማለት ነው። ግን ትንሽ ቡካት ነው የሚያንሰው። እና ይሄን ይመስላል። በነገራችን ላይ ፌስታሉ እንደነገርኳችሁ ስታጥቡ በንጹህ ውሃ ጸቡት፣ ማለት ነው። በዛ ደግሞ እጃችሁን ውሃ ስንነኩ የዝናብ ውሃ አትንኩ ማለት ነው። የዝናብ ውሃ ነክታችሁ ምጣዱ ላይ አንዳንዱ አንዱ ምጣጅ ሩጩብ ምናምን ስለሚል እንትን እንዳትረጩ ማለት ነው። የዝናብ ውሃ ለምን እንደዛ እንዳልኳችሁ ታውቃላችሁ? እንትን ይላል ማለት ነው። ይበላሻል፣ ቶሎ የመሻከት ባህሪ ይኖረዋል ማለት ነው። ውድ ግርጅህን ይመስላል እንጀራ ጋገር ያለው። እስኪ ምን ትሉኛላችሁ? አስተያየታችሁን ለክሲ ማለት ነው። ይሻላው ቤተሰቦቼ፣ አንዳንዴ አረብ ሀገርም ብትሰሩ ማለት ነው ስራ ምናምን ትሰሩ እንደዚህ በቃ ስራ ጨርሳችሁ ሙያ ምናምን መማር አለባችሁ። እንዴት እንደሆነ አገር መታችሁ እንዳይሸግራችሁ ትዳር ምናምን ስትይዙ ከሰው በቃ ሄዳችሁ መንደር አሳዩ ምናምን ጎረቤት ጋር ምናምን ማለት የለባቸውም ማለት ነው መለመድ አለባችሁ። እናቶቻችን እኮ አንዳንዴ መልክ ይስጠን እንጂ ሙያ ከጎረቤት የሚባል ነገር አለ አይደለ? አሁን መሻአላህ ስልካችን አለ፣ ስልካችን ላይ መማር እንችላለን፣ የተለያዩ ነገሮችን አፕሊኬሽን ምናምን ራሱ ያወራያችሁ የሆነ ነገር እንትን ማለት አለባችሁ ማለት፣ ራሳችሁ ፈጠራ ሊኖራችሁ ይገባል። ሁሌ ከሰው ምናምን እንዳጠብቁ ነው ምላችሁ። ውድ ቤተሰቦች፣ ግርችን እየጨረስኩ ነው ራንጋግሬ ማለት ነው እና የጨራረስኩ ነው ትላላችሁ እና እንሻአላህ፣ እንዴው ምጣጃቸው አንዳንዱ ምጣር እንትን የሚል ከሆነ ራህመቱን ጫሩለት ማለት ነው። ወደ ዳር እሳቱን ጫሩለት ማለት ነው። ቶሎ የሚሰማ ከሆነ ምጣጃቸው እሚስ ከሆነ ማለት ነው። አሁን አንዳንዴ በጣም ሰምቶ